ዓለም የአፍሪቃውያንን እልቂት ዛሬም ጆሮ ዳባ ልበስ ብሎ ቀጥሏል። ዓለም ብቻ አይደለም፣ ራሳቸው አፍሪቃውያን የራሳቸውን ፍላጎት እንደ ተራ ነገር ትተው ስለ እስራኤልና ጋዛ እንዲሁም ስለ ሩሲያና ዩክሬን ይጨቃጨቃሉ። የአፍሪቃ ብዙሃን መገናኛዎች ከሰሞኑ በሱዳን በአንድ ጀንበር ስላለቁት ሁለት ሺ ንጹሃን ዜጎች ከመዘገብ ይልቅ ጋዛ ላይ ስለተገደለው አንድ የእስራኤል ወታደር ቀኑን ሙሉ ሽፋን ይሰጣሉ። ዘግናኝ ጦርነቶች፣ ብዙ ሰው ያለቀባቸው ግጭቶች በሚሉ የሚወጡ ሪፖርቶች የአፍሪቃውያንን እልቂት ይዘሉታል። ስለ ሩሲያና ጋዛ ብቻ ያወራሉ። በተለይ ምስራቅ አፍሪካ ላይ እጅግ በርካታ ህዝብ እያለቀ ዓለም ጆሮ ዳባ ልብስ ብሎ ቀጥሏል። የሱዳን ነገር ከቀን ወደ ቀን እየከፋ ነው። ምናልባት ሱዳን ከዚህ በኋላ እንደ ሀገር እንዳትቀጥል ምክንያት ከሆነ ይህንኛው ግጭት በቀዳሚነት የሚጠቀስ ነው። በግብፅና በተባበሩት አረብ ኤምሬቶች እየተማሰለ የቀጠለው የሱዳን እልቂት በአንድ ቀን ብቻ 2000 ዜጎች ያለቁበት ነው። ዓለም አቀፍ የመረጃ ምንጮች ጉዳዩን ትኩረት ሳይሰጡት ቀርተዋል። በጎን ደግሞ ሱዳን እያበቃላት ነው የሚሉ መረጃዎች ይወጣሉ። በሱዳን እየሆነ ያለው ምንድን ነው? አብራችሁን ቆዩ። በዚህ ዘመን ጦርነት ቀላል አይደለም። ምክንያቱም የጦር መሳሪያው ዘመናዊነት፣ የመዋጊያው ብዛት በአጭር ጊዜ ውስጥ ብዙ ህዝብ እንደ ቅጠል የሚያረግፍ ነው። በሱዳን ሁለቱም ኃይላት ጀትና ድሮን የታጠቁ ናቸው። ሁለት ዓመት ከመንፈቅ ያለፈው የሱዳን ጦርነት እስካሁን 150 ሺህ ንጹሐንን የበላ ሆኗል። ይህ ከሩሲያ ዩክሬን ጦርነት በላይ ብዙሀን ንጹሐን ያለቁበት ነው። ከፈረንጆቹም ሚያዝያ 223 ጀምሮ ሱዳን በውስጣዊ ግጭት እጅግ እየተጎሳቆለች ያለች ሀገር ከመሆኗን በላይ የንጹሐን የህፃናትና የእርዳታ አስተባባሪዎች ህልፈት፣ መፈናቀል፣ መራብ ወደ ከፍተኛ ደረጃ አሻቅቧል። በዓለም ታሪክ ታይቶ የማይታወቅ አስከፊ ረሃብ በሱዳን ተቀስቅሷል። በሽታ ዕልቂት፣ ቸነፈር ሱዳንን አስጨንቋል። እስካሁን ድረስ ከ150 ሺህ በላይ ተገድለዋል። ከ14 ሚሊዮን በላይ ተፈናቅለዋል። ከሰሞኑ የፈጥኖ ደራሽ ኃይሉ የአልፋሸር ከተማን ለመቆጣጠር በነበረው እንቅስቃሴ እጅግ ሰቅጣጭ ጭፍጨፋዎችን ፈጽሟል። በዚህም በአንድ ጀንበር 2000 ሱዳናውያን አልቀዋል። የሱዳን ፈጥኖ ደራሽ ኃይሉ ሚሊሻዎች በምዕራባዊ የሀገሪቱ ክፍል የምትገኘው የአልፋሸር ከተማን ሙሉ ለሙሉ ከተቆጣጠሩ በኋላ ጎሳ ላይ ያነጣጠረ ጥቃት ፈጽመዋል። በጥይት ተደብድበው ከተገደሉ ከ2000 በላይ ሰዎች መካከል አብዛኞቹ ሴቶችና ህጻናት ናቸው። የእርስ በርስ ጦርነት መገለጫ የሆነችው ሱዳን ከቀድሞ አምባገነን መሪ ኦማር ሐሰን አልበሽር ከመንበር ስልጣን መውረድ በኋላ የሰነቀችው ተስፋ ህልም ሆኖ ቀርቷል። የሱዳናውያንን ህልም በማምከን የመከራ ኑሮ እንዲገፉ ያደረገው ደግሞ በአገሪቱ ወታደራዊ አገዛዝ መሪ አልቦሆራናና የፈጥኖ ደራሽ ኃይላት መሪ ሐምዳን ዳጋሎ መካከል የቀጠለው ጦርነት ነው። በምስራቅ ሱዳን 260 ሺህ ግድም ያልታጠቁ ሰዎች አጣብቂኝ ውስጥ የሚገኙባት የአልፋሸር ከተማን የተቆጣጠሩ የፈጥኖ ደራሽ ኃይሉ ሚሊሻዎች መጠነ ሰፊ ግድያ ፈጽመዋል። አሁንም በአልፋሸር ከተማ ከበቦ ውስጥ ከሚገኙ ነዋሪዎች መካከል ግማሽ ያሉ ህጻናት ናቸው። የዳርፉር ዋና ከተማ የሆነቸው አልፋሸርን ለመቆጣጠር በመሐመድ ሐምዳን ዳጋሎ ሃሜቴ የሚመራው የሱዳን ፈጥኖ ደራሽ ሰራዊት መከላከያውን ከሚመሩት ጀነራል አብደል ፋታል ቡራን ሰራዊት ጋር ትንቅንቅ የጀመረው ኮር በፊት ነው። በፈረንጆቹ 2023 በሱዳን ባልቡርሃን መንግስት ላይ የተነሳው ፈጥኖ ደራሽ ሰራዊት ዋና ከተማውን ካርቱምን ጨምሮ በተለያዩ የሀገሪቱ ክፍሎች ውጊያ እያካሄደ ሲሆን የዳርፉር ዋና ከተማ ኤልፋሽረን የተቆጣጠረው ደግሞ ጥቅምት 16 ቀን 2018 ነው። በሄሚቲ የሚመራው የፈጥኖ ደራሽ ሰራዊት አርኤስኤፍ ባለፈው እሁድ በዳርፉር ዋና ከተማ በኤልፋሽር የሚገኘውን ወታደራዊ መንደር መቆጣጠሩን የገለጸ ሲሆን በቀናት ልዩነትም በስፍራው የሰፈረውና ባልቡርሃን የሚመራው መከላከያ ስፍራውን ለቆ ወጥቷል። ከ250 ሺህ በላይ ንጹሃን ያሉበት አካባቢ በአርኤስኤፍ ቁጥጥር ስር የገባ ሲሆን በስፍራው ግድያ ስርና በሆስፒታል ውስጥ ጭምር ዘግናኝ ጥቃቶች እየተፈጸሙ ስለመሆናቸው አልጀዚራ ዘግቧል። የሱዳን መከላከያ አዛዥ አልቡርሃን በዳርፉር ከነበራቸው ጠንካራ የመከላከያ ይዞታ መውጣታቸውን የሚያደርጉትም የተባበሩት መንግስታት ድርጅት ተመድ አርኤስኤፍ በተቆጣጠራት ከተማ የሚፈጸሙ ግፎች መኖራቸውን ከገለጸ በኋላ እንደሆነ አሳውቀዋል። የሱዳን መከላከያ ለቆ በመውጣቱ ግማሽ ሚሊዮን ያህል ህዝቦች በልዩ ኃይሉ ቁጥጥር ስር እንዲወድቁ ሆኗል። አልቡራን እንዳሉትም መከላከያው አካባቢውን ለቆ የወጣው በነዋሪው ላይ ተጨማሪ ጥቃት እንዳይደርስ ነው። በፈረንጆቹ 200 በዳርፉር በነበረ ግጭት ዋና ሚና ከነበረው ጃንጃይድ ሚሊሻ እንደወጣ የሚነገርለት አር ኤስ ኤፍ ከመከላከያው ጋር ግጭት ከገባበት ከ2023 ወዲህ በሱዳን በዓለም አሰቃቂ የተባለው የሰብአዊ ቀውስ እንዲከሰት አልፋሽር ረሃብ እንዲገባም ምክንያት ሆኗል ሲል ተመድ ይወቅሳል። የሱዳን ፈጥኖ ደራሽ ሰራዊትን የሚመሩት ማህመድ ሐምድ አንዳጋሎ ሄሚቲ በአገሪቱ ትዩ ሀገር መንግስት መሪ ከወር በፊት ቃለ መሐላ መፈጸማቸው ይታወሳል። ዳርፎር ግዛት ውስጥ በምትገኝ ኒያላ ከተማ ውስጥ እንደተከወነ የተዘገበው የትዩ መንግስት ምስረታ ሱዳንን ለሁለት ከፍሏል። ይህ በሱዳን የእርስ በርስ ጦርነት እጅግ ወደ ከፋ ደረጃ ለመድረስ አመላካች ሲሆን የሰላሙ ነገር ያከተመ ይመስላል። ይህ ጦርነት በውጭ ኃይላት የሚመራ በመሆኑ የመቆም እድሉ እጅግ ዝቅተኛ ነው። የውጭ ኃይላት ደግሞ ጦርነቱን ለወርቅ ዘርፊያ እንደ አንድ ዘዴ በመጠቀማቸው ለሰላም ሙከራ ሲደረግ እንቅፋት በመፍጠርና ለሁለቱም ኃይላት በማስታጠቅ እልቂቱን እያባባሱ ነው። ባለፈው የሱዳን ሉዓላዊ ሽግግር መንግስት ምክር ቤት ፕሬዚደንት የሚመሩት ጀነራል አብዶል ፋታል ቡራን እና የፈጥኖ ደራሽ ኃይላት መሪው ጀነራል ማህመድ ሀምዳን ዳጋሉን ለማዋየት ተይዞ የነበረው ቀጠሮ የተሰረዘው በተባበሩት አረብ ኤምሬቶች ጣልቃ ግብነት ነው። አቡዳቢ በመጨረሻ ሰዓት በውይይቱ አጀንዳ ላይ የሱዳን ፈጥኖ ደራሽ ኃይላትና የሱዳን የሽግግር ሉዓላዊ ምክር ቤት ሁለቱም በመጪው የሱዳን የሽግግር ሂደት ሚና ሊኖራቸው አይገባም የሚል ሀሳብ እንዲካተት በማድረግ ነበር ሽምግልናውን እንዳደናቀፈቸው የተነገረው የተባበሩት አረብ ኤምሬቶች በሰነዱ ላይ በመስተመጨረሻ ሰዓት የሀሳብ እንዲካተት ሃሳብ ያቀረበችው ለፈጥኖ ደራሽ ኃይላት የምታደርገውን ድጋፍ ለመሸፋፈንና የወርቅ ንግዱ እንዲቀጥል ለማድረግ ነው ተብሏል። የተባበሩት አረብ ኤምሬቶች በሱዳን ዴሞክራሲያዊና ሲቪላዊ መንግስት ሽግግር እንዲኖር እውነተኛ ፍላጎት የላትም በሚል ትተቻለች። አቡ ዳቢ ለሱዳን ፈጥኖ ደራሽ ኃይላት ሰው አልባ የጦር ጄቶች፣ ድሮኖች፣ ወታደራዊ ተሽከርካሪዎችና ሌሎች የጦር መሳሪያዎችን የገንዘብ ድጋፍ ታደርጋለች ሲሉ ይወቅሳሉ። እነዚህን ወታደራዊ ድጋፎች የሰብአዊ እርዳታ በማስመሰል በቻድና ሊቢያ በኩል ለፈጥኖ ደራሽ ኃይላት ታቀብላለች። በሱዳን እየተካሄደ ያለው ጦርነት ሊቆም ያልቻለው በርካታ የውጭ ተዋናዮች ስላሉበት ነው። ከነዚህም ሌላኛዋ ካይሮ ናት። ካይሮ የሱዳን ሉዓላዊ የሽግግር ምክር ቤት ፕሬዚደንት አብዱል ፈታህ ቡራንን ትደግፋለች። የሱዳን የእርስ በርስ ጦርነትን ለማሸማገል እየሞከሩ ባሉ ሀገራት የተካተተችው ግብጽ የተባበሩት አረብ ኤምሬቶች በስተመጨረሻ ሁለቱ ኃይላት የሱዳን የሽግግር መንግስት ሂደት መውጣት አለባቸው የሚል ሐሳብ በሰነዱ እንዲካተት ያቀረበችው ምክር ሐሳብ በግብጽ በኩል ውድቅ ተደርጓል። ይህ የግብጽ ተቃውሞ ውስብስብ የሱዳን የእርስ በርስ ጦርነት መልክን በተወሰነ መጠን የሚያሳይ ነው። በሱዳን ባንድም ሆነ በሌላ መልኩ ያሉ የጦርነት ተዋናዮች በርካታ መሆናቸውን ደግሞ የተወሳሰበውን ችግር ይባስ እያባባሰው የሚሞት የሚቆሰል የሚፈናቀል የሚሰደደውን ሕዝብ የትየለሌ አድርጎታል። የተባበሩት መንግስታት ድርጅት አሕዛዊ ሪፖርት እንደሚያሳየው ከሆነ የሱዳኑ የእርስ በእርስ ጦርነት ከተቀሰቀሰበት ከ223 የፈረንጆቹ ዓመት ወዲህ ከ150 ሺህ በላይ ንጹሐን ተገድለዋል። ወደ 14 ሚሊዮን የሚያህሉ ሱዳናውያን በጦርነቱ ምክንያት ከመኖሪያ መንደራቸው ተፈናቅለዋል። ከእነዚህ መካከል 4.1 ሚሊዮን የሚያህሉት ወደ ጎረቤት ሀገራት ተሰደዋል። ይህ ጦርነቱ የመዘዘው መዘዝ በዓለም ከታዩ ከፍተኛ ሰብዊ ቀውሶች ተርታ የሚመደብ መሆኑን የተባበሩት መንግስታት ድርጅት መረጃ ያሳያል። በዚህ ዓመት መጀመሪያ ዩናይትድ ስቴትስ በጀነራል ማህመድ ሐምዳን ዳጋሎ የሚመራው የፈጥኖ ደራሽ ኃይላት የዘር ማጥፋት ወንጀል መፈጸሙን ከባድ የሰብአዊ መብት ጥሰት ፈጽሟል በማለት ከሳለች። አልቡራን የሚመሩት ኃይል ደግሞ ከክሱ አላመለጠም። በሲቪሎች ላይ አሰቃቂ ጥቃት በመሰንዘሩና ዴሞክራሲያዊ ሽግግር የማድረግ ግቡን በማክሸፉ ከሳለች። አርኤስኤፍ ማለት የሱዳን ፈጥኖ ደራሽ ኃይል የሱዳን ትይዩ መንግስት በመሰረተበት ዳርፉር ላለው ለሰው ሕይወት እንብዛም አልተጨነቀም እንዲያውም በተለያዩ በርካታ አጋጣሚዎች እርዳታን ያሰናክላል ይዘርፋል በሚል ስሙ ይነሳል የሱዳኗ ከተማ ካርቱም የጦር አውድማ በመሆኗ ወደ ትቢያነት እየተቀየረች ነው እንደ አልጀዚራ ዘገባ የሀገራት ጣልቃ መግባት የጦር መሳሪያ ድጋፍ በማድረግ ጦርነቱ እንዲባባስ የሱዳናውያን ሰቆቃ እንዲከፋ እንዳደረገውም ዘገባ ይመላክታል ክስተቱም በእጅጉ አሳሳቢ ሆኗል ኢንዲፔንደንት የዓለም አቀፍ ወንጀለኞች ፍርድ ቤት አይሲሲ የጥናት ቡድንን ጠቅሶ እንደዘገበው በሱዳን ከፍተኛ የሚባል በሰብአዊነት ላይ የተቀናጀ ስልታይና መሠረታዊ እውነ ጥቃት ተፈጽሟል። የዓለም አቀፍ ወንጀለኞች ፍርድ ቤት አቃቤ ሕግ የሆኑት ካሪም ካህን ይፋ ባድርጉት የቪዲዮ ወይንም የተንቀሳቃሽ ምስል መግለጫ ከግጭቱ በኋላ በፈጥኖ ደራሽ ኃይሉ አስገዳጅነት በምዕራብ ዳርፉር ክልል የሚገኘው አንድ ትልቅ ሆስፒታል እንዲዘጋ ሆኗል። በአልፋሸር ሆስፒታል ግድያና ዝርፊያ መፈጸሙን ደግሞ ድንበር የለሽ የሐኪሞች ቡድን ይፋ አድርጓል። በአጠቃላይ ሱዳን እጅግ አሳሳቢ ሁኔታ ውስጥ ትገኛለች። የተባበሩት አረብ ኤምሬቶችና ግብጽ በተቃራኒ ተሰልፈው አገሪቱን እያፈራረሷት ነው። ህዝቡንም ለእልቂት እየዳረጉ ነው። አቡዛቢና ካይሮን ጠቀሰን እንጂ ሌሎችም ኃይላት ከጀርባ ሆነው ሁለቱንም ጄኔራሎች ግፋ በለው ይላሉ። በዚህ መሃል በታሪክ ተወቃሾች ጦርነቱን የሚመሩት ሁለቱ የሱዳን የጦር መሪዎች ናቸው። አበቃን። መልካም ጊዜ ተመኘን።